ኢትዮጵያ የቀንድ ከብት፣ በግ ፍየልና ግመልን ጨምሮ ከ174 ሚሊዮን በላይ የእንስሳት ሀብት ያላት ሀገር መሆኗ ይነገርላታል። የእንስሳት እርባታ ከአጠቃላይ ሀገራዊ ምርት 47 በመቶ የሚሆነውን ይሸፍናል። ይሁን እንጂ የሀገራችን የእንስሳት ሀብት የምርታማነት ደረጃ ዝቅተኛ በመሆኑ ለምግብ ዋስትናና ለምጣኔ ሀብት እድገት የሚጠበቀውን ያህል አስተዋጽኦ እያበረከተ ለመሆኑ ይነሳል። የእንስሳት ሀብቱ ምርታማነትን ለማረጋገጥና ዘርፉ የሚገባውን ኢኮኖሚያዊ ፋይዳ እንዲያበረክት ከሚያስፈልጉ ጉዳዮች መካከል የተሻሻለ የመኖ አቅርቦት በቀዳሚነት ይጠቀሳል። ያው ኦልሞስት አሁን ወደ ፖልተሪው ስራ ከገባው ኦልሞስት ወደ ሁለት ዓመት ከተኩል ገደማ መጠጋት እየተጠጋን ያለ ነው እና ላይክ በእርባታው ላይ ብዙ ቻሌንጆች አሉ። አሁን ላይ ያለው ያው ኦልሞስት ሀምሳ ፐርሰንቱን ቻሌንጅ ኦቨር ከማርግተናል። ያው ግን አሁን ወደፊት የሚቀር ነው። ምክንያቱም እንደ ኢስታር እርጌ አስበን ነው የተነሳ ነው። ፖልተሪ ላይ ብቻ አይደለም ከዚ ቤትም ተናግሬያለሁ ፊሽንግ ላይ እና እንደገና ዳያሪ ላይ ፍየል ነክም ነው ለመስራት ያሰብኩ ከዛም መልኩ ወደ ኤክስፖርት ማድረግ እስክንችል ድረስ ማለት ነው። ኬጅም አሁን ያው የብረቱን ሰርተናል። የእንጨቱን ደግሞ ሁሉም በየቤቱ ጓሮ ላይ የተወሰነች በተወሰነች ቦታ ላይ አሪፉ ማኔጅ አድርግቶ መስራት በሚችልበት መልኩ በእንጨትም እየሰራ ነው የሚገኘው እና ያ ሲሆን የመንግስት ሰራተኛውም፣ የባንክ ሠራተኛው ሁሉም ለራሳቸው እንትን እያሉ ከገበያ ሲገዛና ቤት ሲመረት የተለያየ ነው እና ሄዳቸውን አስፋ ፍላጎታቸውን ማማት ይችላሉ ብለን ነው ያሰብነው። እንደ ሀገር ደግሞ ለኤክስፖርት ነው የሰራን ያለ እዚህ ያለውን ዴማንድ ስናበቃ ወደ ጅቡቲ ወደ ወጫሌ ወደ ፉትላንድም የሚላክበት ሲቹዌሽን ያው እያመቻችን ነው የሚገኙ። እንግዲህ እኔ መጀመሪያ በእነሱ አልነበረም እንትን የምሰራው በከብት ዙሪያ አለም ህክምና ስራተኛ ነኝ። ከመንግስት ላይ አንድ አባ ሎካል ከብት ገዛው ዝርያ ወደ 50 ፐርሰንት የምትሆን እና በእሷ ነበር የተነሳሁት። እሷ ናቸው የእሷ የልጅ ልጆች ናቸው እነዚህ። እኔ ከአንድ ከብት በላይ ገዝቼ አላውቅም። እነሱ ናቸው ወደ ከመቶ በላይ ሆኑት እና በአንድ ከብት ነው የተነሳሁት። ተጨማሪ ምንም ነገር ከውጭ የገዛሁት ከብት የለም። አንድ ከብት ነው የገዛሁት። ያው ምርት አንዳንዴ ያው አየር ንብረቱ ምናምን አላለ የከብት ኮንሳምሽኑ ምግብ በቂ እናገኝም እኔ በደንብ በደንብ አይነት ምግብ ባገኘበት ሰዓት በጣም ከፍ ያለ ምርት እናገኝ ነበረ። እስከ ሁለት መቶ ከዛም በላይም እናገኛለን። አሁን ግን ያው በተለያየ ችግር ምክንያት መኖ ምክንያት እጥረት ሾርቴጅ ያለብን ወርደናል። ወደ መቶ ስልሳ ምናምን ወርደናል። ያው መጀመሪያ ያው ከቤተሰብ ነው የወረስኩት ይህን ስራ። መጀመሪያ የእኔ አባት ነበር ይህን ስራ እየሰራ የነበረው እና አባቴ አሁን በህይወት የለም። በሱ ቦታ ላይ ተክቼ ነው አሁን ይህን ስራ እየሰራ እና አሁን በአሁኑ ሰዓት ላይ ያው እንደምታየው ስራውን በማዘመን እንደገና ደግሞ ያለውን ነገር ደግሞ የነበሩትን ነገሮች በማስተካከል ነው እኔ እየሰራው ያለው። እንስሳት አሁን ያለበት ደረጃ ባህሪ ክልል እንስሳቶች እየበዙ ነው። በተለይ በክቡር ጠቅላይ ሚኒስትር አብይ አህመድ በሰጠው ትኩረት የልማት ሩካን ኢኒሽየቲቭ ብሎ ትኩረት በሰጠው በጣም እየበዛን ያለው መሰረተ ልማት፣ የገበያ ትስስር፣ መኖ፣ ዝርያ ማሻሻል፣ የእንስሳት በሽታ፣ ኋላ ቀርና ልማዳዊ የአረባብ ዘዴ ዘርፉን ከሚፈትኑት መሰረታዊ ችግሮች መካከል መሆናቸው ይጠቀሳል። ምንም እንኳን አገሪቱ በእንስሳት ሀብት ተጠቃሚነቷ ከጊዜ ወደ ጊዜ እየተሻሻለ ቢመጣም ለዘርፉ ከፍተኛ ትኩረት መስጠት ግን ያስፈልጋል። ለእንስሳት ሀብቱ ልማት የሚደረጉ የጤና ጥበቃ፣ የዝርያ ማሻሻል የመኖ ዝግጅት መሻሻሎች ቢታዩም ገና ብዙ ሥራ የሚጠይቁ ጉዳዮች ናቸው። ዘርፉን በጥራትና በስፋት በዘመናዊ መልኩ በማሳደግና በኢንቨስትመንት ደረጃ ከማልማት በተጨማሪ የእንስሳት መኖ በበቂ ሁኔታ ማዘጋጀት ግንባር ቀደም ተግባር ሊሆን ይገባል። በተለይ እንደ ክልል የተለያዩ የመኖ ችግሮችን ትኩረት በማድረግ የመኖ አቅርቦትን በመጠንም ሆነ በጥራት ለማምረት የሚያስችሉ ጸጋዎችን ተጠቅሞ ይህንን ችግር መቅረፍ ይገባል። በዋናነት የሰብልና የኢንዱስትሪ ተረፈ ምርት፣ የግጦሽ መሬት፣ ለሰው ምግብነት የሚውሉ ምርቶች እንዲሁም የተሻሻሉ የመኖ ዝርያዎችን በሰፊው ተደራሽ ማድረግን ይጠይቃል። መጀመሪያ ከዛም በላይ ነበር እና የምግብ ማቅረቦች ችግር አለብን። እንደምታውቀው ደግሞ የገዛዛ ነውን ምግብ ራሱ ከውጭ ማምጣትም አልቻለም። የኮቴ የሚባል ነገር አለ። ክልሎች ከክልሎች የመንግስት ደብዳቤም እያለን ለከብቶቹ ከፈለግንበት ኤሪያ ማቅረብ አልቻለም። እንደ ፌዴራል ከፈለግ ነው ክልል ውስጥ አመት ማብላት ማጠጣት የሚችልበት ይሄ ነገር፣ እንስሳ ሳር ነው የምታመጣው፣ ሌላ ነገር አታመጣም። አንዳንዱ ክልል የሚረዳህ ልክ እንደ ኮንትሮባንድ ነገር ነው የሚለው፣ ንጫት ነው የሚቆጥረው። ይሄ መንግስታዊ መፍትሄ የሚፈልግ ይመስለኛል። ይ የገዛነውን ንብረት ጠቅላላ ከ150 ሺህ በላይ ሳር ገዝተን ተክመች ተከማኝቶ ከክልል ክልል ማመላለስ አልቻለም። የክልል ደብዳቤዎችን አይቀበሉም። ስሎ የመንግስታዊ መፍትሄ ይፈልጋል። እና በዛም ምክንያት ከብቶቹ የሚፈልጉትን በእለት ውስጥ የሚፈልጉትን ነገር ካላገኙ ምርቱም ይቀንሳል። ብዙም እየሞተብኝ ነው እንደሆነ። አሁን በዋናነት አሁን ዋናው መሰረታዊ ችግር የውሃና የመኖ ነው። አሁን እንደ መንግስትም አሁን ይህን ነገር ቢያስተካክልን ወይ ደግሞ ቢያግዘን ቢረዳን ብለን የምናስበው ነገር የውሃ እዚያውን እኔ አሁን እንደምታየው ቦታ አለኝ እዚህ ቦታ ላይ የከርሰ ምድር ውሃ እንዴት አርግቼ ማውጣት እንደምችል ሙያተኞች እንትን ቢያደርግልን ቢመድብልን ጥሩ ነው የውሃ ችግር በጣም አለብኝ በጣም ውሃ እየገዛው ነው በአሁኑ በሰባት ቀን በስምንት ቀን በሳምንት ውስጥ አስር ሺ ሊትር ጨርሳለሁ እሱም ተቆጠበ ተብሎ እና ውሃ ፍጆታችን በጣም ብዙ ስለሆነ ውሃ ችግር አለብኝ የመድኃኒት ችግር አለብኝ የመድኃኒት አሁን የሰው መድኃኒት ነው እየሰጠናቸው ያለ ነው ያ መድኃኒት ደግሞ የሰው መድኃኒቱ በውድ እየተገዛ ነው። የመኖ ማምረቻ መኖ ችግር አለብኝ። የመኖ የምናመርትበት ቦታ መንግስት ቢዝነስ ወጠን ቢኖረኝ አሁን እዛ ላይ መኖ ባመርት የተሻለ የወተት ገበያ ላይ የተሻለ አንጻራዊ የሆነ ማክፌር የሆነ ዋጋ ይኖራል። ወተት ገበያ ላይ ማለት የመኖ አቅርቦትም ትንሽ አስቸጋሪ ነበር፣ ፕራይስ ላይም በጣም አስቸጋሪ ነበርና አሁን ላይ አልሞስት የተወሰነ ነው እንጂ ለመቅረፍ ተችሏል። ያው አንዳንዴ ከስቶር የሚያልቅበት ጊዜ አለ። ያው አንዳንዴ የሚፈጠሩት ሲቲዌሽኖች አይታወቅም። መንገድም ድሌ ሊሆንበት የሚችል ሁኔታ አለ። ነጋዴዎቹ ውስን ስለሆኑ ፕራይስ ላይ ያንተ ከስተመርስ በሌለበት ጊዜ ያኛው የመጨመር ሲቲዌሽን ይታያልና፣ እንደዚያ አይነቱ ነገር ለመቅረፍ ያው ግብርና ምክትል አዴሮዛ እና ነነስሩም አለው እነሱ ያለውን ነገር ነገርላቸው ነበር። እናውም በአጭር ጊዜ ውስጥ ያለውን ሁኔታ ለመቅረፍ ተችሏል። አሁን ያው ኦልሞስት አስር እርምጃ ይሆን ያለው እና እኛ ራሱ ከሌለን በስልክ ተደዋውለን ያለውን ነገር ምክንያቱም ዶሮዎች ናቸው መራቢያችንም ሰው ያንን እንትን በዛ ትማቻል እና ጥሩ አስተዋጽኦ እያደረግን ያን ከዋጋም አንጻር ጥሩ ነው። ያው ያለውን ነገር ደግሞ ሞር ኢምፕሩቭ ለማድረግ አብረን እየሰራ ነው የምንገኘው እና በዚህ አጋጣሚ ደም ላመስግናቸው ወዳለሁ መኖ እዚ አቅርቦት ማግኘታችን የተሻለ ነገር ነው። አንድ ግቢ ውስጥ በመሆኑ ማለት ነው እና እነሱም ያው ሌላም ከስተምር ቡልዳፕ እያረጉ ሲሄዱ ሞር የተሻለ ውጤት እናሳያለን ብዬ አስባለሁ። ቁላም ጀስት አበሻ ነበር በብዛት እየተጠቀሙ የነበሩት። ይህኛውም ያው ተለምዷል። አልፎ አልፎም ከግብርና ሰፕላይ እየሰጠን ያለው ያ ማለት ያቀላልናል። አስኳሉም ማለት ነው ፕሮቲን ላይ ሰው። ያ ደግሞ የተሻለ ተፈላጊነት እንዲኖረው ያደርጋል ማለት ነው። የፈረንጅን እንቁላል ማለት ነው። በዛ መልኩ ገቢያን የመረጋጋት ሁኔታ ላይ እየሰራን ነው የምንገኘው። ሰዎች አሉ። ማር አለ፣ እንቁላል አለ ወተት አለ። ይሄንን የዚህ ምርትና ምርታማነት ለመጨመር የሚያስፈልጉ ወሳኝ የሆኑ ግብአቶች አሉት። ከነዚህ አንደኛው ብዙ ትልቁን ወጪ ከጠቅላላ ትልቁን ወጪ የሚሸፍነው የእንስሳት መኖ ማለት ነው። ይሄንን ለመስራት ይሄ መኖ ማለት እንደ ግብዓት የሚያገለግለው ግብዓቱ ላይ ከተሰራ ይሄ ተዋጽኦ የምንላቸው ማርና፣ እንቁላል፣ ወተት እነዚህ በጣም ይወርዳሉ። እዚህ ላይ ትኩረት ሰጥቶ በጥራት በብዛት እዚህ ላይ በደንብ መስራት ይፈልጋል። ሀገራችን ኢትዮጵያ እንደ አፍሪካ በከብት ብዛት አንደኛ ላይ ነው ትገኘው። ግን በጥራት ትንሽ ወደ ኋላ ቀርተናል ለምንድን ነው እዚህ ግባት ላይ አልሰራን? ዝርያ ማሻሻል አለብን። መኖ በጥራት ሬሽንን በጠበቀ መጠን መኖር የምንላቸውን ማብዛት በካልኩሌሽን ከብቶቻችንን እንስሳቶቻችንን መመገብ አለብን። እዚህ ጤናቸውንና ማኔጅመንታቸውን በደንብ ስላልሰራን ነው ትንሽ ወደኋላ ቀረን። ስለዚህ ብዛት ብዛት ብቻ ላይ ሳይሆን ጥራት ላይ መስራት አለብን። መኖ አሁን ያለበት ደረጃ እንደ ሐረሪ ክልል አሪፍ ደረጃ ላይ የሚገኘው ከዱሮ እንስሳት በተለይ በልማት ትሩፋት መሽኝ እየተሰሩ ያሉት በመኖ ዙሪያ አመርቂና የሚበረታቱ ስራዎች እየተሰሩ ነው ያሉት። በዚህ ደግሞ የክልሉ መንግስትና የሐረሪ ክልል ግብርና ቢሮ አመራሮቻችንን በዚሁ ማመስገን ይፈልጋለሁ። ባለን በቆብጥ ቁጥር አንጻር ሙሉ በሙሉ እያመረትን አይደለም። ያን ነገር እንደዛ ሊሆንብን ያደረገን ነገር የመኖ የመኖ ችግር አለብኝ። አሁን ለምሳሌ በሰዓቱ ማደግ ያለባቸው ከብቶች በሰዓቱ አይደርሱልኝም። ያ ነገር ሲሆን ደግሞ ቶሎ አርግዘው ለመታለብ የሚደርሱ ከብቶች ብዙም አይኖርኝም። ባለን አሁን እንደ ከብቶቹ ብዛት አለ እያለብን ያለነው የመኖ ችግር አለብኝ። ሲቀጥል ደግሞ እንዳልኩክ የምናልበው አሁን በቀን ላይ የምናልባቸው ላሞች 16 ላሞች አሉኝ። 16 ላሞቼ ውስጥ አሁን በቀን ጠዋት ላይ አለባ ላይ እስከ 95 እስከ 100 ሊትር እናገኛለን። ማታ ላይም እንደዛው ተመሳሳይ ነው እና ይህ አሁን በቂ ነው ማለት አይደለም። ከዚህ በላይ መስራት የምንችልበት ፖቴንሻል አለን እና ይህን ነገር ደግሞ ከመንግስታችን ከአሁኑ ከክልላችን ጋር ያሁን የምነግራቸውን ነገር ችግሮች ከተፈቱ ብዙ ነገር ብዙ ነገር መቀየር ይቻላል። ብዙ ነገር ማለት እና እንዳለ እንደምታዩ አሁን እኔ ቦታዎችም አሉ የተሻለም ነገር የተሻለ ደረጃ ለማድረስ የሚሰራውን የሰው ኃይል ለመጨመር ብዙ ሰዎችንም ባለ አሁን ባለውበት ይህን ነገር አስፋፍቶ ትልቅ አስፍተ ነው ትልቅ ብዙ ሰው ለአካባቢያችንም ሰው የስራ እድል መፍጠርንም ይቻላል። ሁለተኛ ደግሞ ለ የወተትም አቅርቦታችንን ከነበረበት በብዙ እጥፍ ማሳደግ ይቻላል። ይህ ነገር የሚሆነው ደግሞ አሁን የነገርኮች ዋና ተግዳሮቶች በጣም መሰረታዊ ናቸው። አሁን እያልኩ ያለሁት ይህ ነገር የመኖ አለ የውሃ የመድኃኒት መኖ ማምረቻ ቦታ እነሱ እነሱ እንደገና ደግሞ እንደዚህ እንደዚህ ያን ነገሮችን ከተቃውሞ መንግስት የሚያስተካክልን ከሆነ የተሻለ ደረጃ በክልላችን የተሻለ ምርትን ማምረትን ይቻላል። በወተት ልማቱ ዘርፍ ላይ ብዙ የተሻለ ነገር ማምረት ይቻላል ብዬ አስባለሁ። አንደኛ ቦታ ይፈልጋሉ፣ መዝናኛ ይፈልጋሉ። ከፈለከው የሪያ ምግብ ማምጣት አለብህ። እነሱ ለፋታ ጊዜ ይሄጡ ምራ ካጡ ሁሉም አንዴ ነው የሚጮኸው። ሶ እኛ ያለንበት ቢያንስ የባንክ እድል እንኳን አንድ ቀን የባንክ እድሉ እንኳን አግኝተንም አላውቅም ብድር አብይደረግ በቃ በእነሱ ባገኘ ነው። ስናጣም እነሱን እየሸጥን ነው ተክተርትረን እዚህ ድረስ ያደረስናቸው። በመኖው ዙሪያ ላይክ ብዙ ቻሌንጆች አሉ። በፊት ጫጩትም እያመጣ እንሸጥ ነበር እና የሚቀመጡበት ጊዜ ያለንት ላይ የዚያን ሰዓት ወደ ምንድን ነው የምታደርገው? ለትርፍም ነው ሰው የሚሰራው። ሰው በማያኑ ዋጋ ያደጉትን መሸጥ አይሆን። ያንን ለእንቁላል ስናስቀመጥ ከቦታም አንጻር ቦታውን ሪከቨር ስታደርግ የመኖ ጉዳይ ላይክ ቶሺ በሳምንት ማይበቃበት ጊዜ አለ እና ከብድርም ደረጃ የተለያዩ አሁን የዳቦ የደረቁ ዳቦዎች ሆን ለሰርቫይቫል ብቻ የተራረኩ እንትን የነበርኩበት ጊዜም ነበር። እና ያንን እንትን ስል ያው ችግር ነው መፍትሄ ነው የተሻለ መፍትሄ የሚያመጣው እና ብላክ ሶልጀር ፍላይ የሚል የዶሮች ፊድ አለ። ዶሮች ብቻ አሉ፣ አሳማዎች ይበላሉ፣ ፈረንጆች ይሰጡታል። ላይክ አሳዎችም ፊሽ ሚል እነሱ የሚጠቅምቻል እና ያንን ከዚህ ቤትም ተናግደው ነበር ከግለሰብ እንደ መንግስት ሲሆን ደግሞ የተሻለ ነው እና ከተቻለ እንኳን እዚህ ውስጥ ካጣው ኤጉን ራሱ ይሄ ፈርመንቱ እንትኑ ማለት ነው ዝርያውን ምንም አይነት እንትን ነገር ነው ስለው በሁለት ሳምንት ውስጥ ይደርሳል። ኦልሞስት ወደ 60 ፐርሰንት ፕሮቲን ከበር ያርጋል እና ምንም አይነት ኮስት የለውም። የተለያዩ የወዳደቁ ምግቦችን ነው ወይ ደግሞ የሆቴል ትራፊ ፍራፍሬ የጁስ ቤቶች ስራፍ እየእንትነሱ እየጠለቃቀምክ ነው እነሱን። የዶሮ ራሱ ሲሞትብህ የምትጥለበት ቦታ አታጣም ማለት ነው። እዛው ዋርም ውስጥ ብላክ ሶልጀር ፍላይ ላይ ያልኩ ስጠጠዋለ እሱ ራሱን የቻለ እንደ ፋርም ነገር ለብቻ ካረከው ከስሩ ጋዘር ያርክን ስትል፣ ያ ኦልሞስት 6 ፐርሰንት የመኖ ፌድን የማውረድ እንትን አለው እና ለምሳሌ የተሰሩ ስራዎች አሉ መኖን መካናይዝድ ለማድረግ ድሮ ከአዲስ አበባና አዲስ አበባ ዙሪያ ሲመጡ የነበሩትን መኖ እዚሁ ለማስቀረት የዋጋ ንረትን ስላለ ህብረተሰቡ፣ የህብረተሰቡን ሸክም ለማውረድ ለማቃለል ከዚህ በፊት ሲያነሳቸው የመኖ ችግር አለብኝ ብሎ ሲያነሳቸው ስለነበረ ህብረተሰቡ እሱን ለማስቀረት አመራሮቻችን ትኩረት መኖ ላይ መስራት አለብን ብሎ መኖ የሰባ ፐርሰንት ስለሚይዝ የቶታል ኮስቱ ከቶታል ኮስቱ ሰባ ፐርሰንቱም ስለሚይዝ ማሽኑ ናም ማሽን ገዝተው እዚህ ኬላ የሚባል ቦታ አለ። መኖ ማቀነባበሪያ ማሽን ትልቅ ነው። የከፍቱንም ማቀነባበር የሚችል የዶሮውን መኖንም ማቀነባበር የሚችል ማሽን ትልቅ ሆሪዘንታል አኒማል ፊድ ፕሮሰሲንግ ፕላንት የሚባል ማሽን ትልቅ ማሽን አስገብተው ስራ ጀምሮ እስካሁን ስራ ተጀመረ ወደ ሶስት ወሩ ነው። እንኳን ክልላችን ከክልላችን አልፎ ወደ አዴሎ እዚያ ጉራሮች ክልሎች ማቶ እየወሰዱ ነው ያሉት። በዘርፉ ውጤት ለማምጣት ከዘልማዳዊ አሰራር ወጥቶ ዘመናዊ የመኖ አቅርቦት ላይ በስፋት ማተኮረን ይጠይቃል። የእንስሳት መኖ በበቂ ሁኔታ ማዘጋጀት ለእንስሳት ሀብት ልማት ግንባር ቀደም ተግባር እንደሆነም ነው የሚገለጸው። የእንስሳት መኖ አጠቃላይ ለእንስሳት ሀብት ልማት ተግባር ከሚያስፈልጉ ግብአቶች ከ60 እስከ 80 በመቶ እንደሚይዝ የእንስሳት ሀብት ባለሙያዎች ይገልጻሉ። በመሆኑም እንደ ሀረሪ ክልል የመኖ አቅርቦትን በጥራትና በብዛት ማከናወን የእንስሳት ሀብትን ምርታማነትን በማሳደግ እንደ አገር የተያዘውን የሌማት ትሩፋት መራ ግብር ለማሳካት ትልቅ አስተዋጽኦ አለው። በቀን እስከ መቶ 50 መቶ 60 ምናምን ነው ምናመርተው ከዚህ ፊት ግን ከዛ በላይ ነበር ምናምርተው። እንደዚህ አይነት ጭንቅ የለም ነበረ። ይሄ ምግቡ ነበረ፣ ከዛም በላይ እንደ ደብል እናመርት ነበር። አሁን አሁን ከጊዜው ጋር የተመጣ ነገር የነሱን ምግብ እየተወደደ ሄደ። ድሮ ኑትሪሽን ዳይት ከአዳማ የሚመጣላቸዋል፣ የተመጣጠነ ምግብ ይመገባሉ። አሁን እዛም ኮስት ይሆነብን፣ ያለው አማራጭ ይሄ ሎካል ዳይት ነው። ሎካል ዳይት እንግዲህ ያለው አንድ ፋብሪካ ነው። ከሱ ላይ በሽሚያ ነው። በወር ነው የምታገኘው። ሱ ስታጣፉ ስከ ትገባለህ እንደዛ እንደዛ ነው ያሉት። እና በቂ አይነት ባላንስ ዳይት ማቅረብ አልቻለም። አሁን አንደኛ ያው እንደምታውቀው ከሩቅ ክልሎች ሁሉ እናመጣ ነበር። ያ ሀውላ መስመሩ ስትሄድ አንሄድም ይላል ሹፌር፣ እንደዚህ ቦታ ላይ አንሄድም ይላል። እንደዚህ አይነት ችግሮች አሉ። እንግዲህ ወደፊት እነዚ ነገሮች ሲፈታቱ፣ ያው እኛ ምርታችንን በደብል መጨመር ይቻላል። ኢትዮጵያ በነበረን የከብቶች ቁጥር ስንጀምር በነበረን ቁጥር የነበረችን ቾፒንግ ማሽን አለችን። እሷ ደግሞ አሁን ላለን የከብት ብዛት በጣም ታዘናለች እና አሁን እዚህ አሁን ባለንበት የኑሮ የከብቶች መኖ መወደድ፣ አሁን ለምሳሌ ኤሌፋንት ግራስ የሚባል የከብቶች መኖ፣ ያንም መኖ ቅጠሉን ከላው ላይ ይበሉለትና ላሞቹ አገዳው ስለሚጠነክርባቸው ይተውታል። እና ባለችን የሾፒንግ ማሽን እሱን ለመፍጨት ሞክረናል። እሱ ደግሞ ትንሽ ጉልበቷ ያነሰ ስለሆነ ላለን የከብቶች ቁጥር ማዳረስ ስላልቻለን ብዙ መኖ በተወደደ መኖ የገዛ ነው መኖ እየባከንብን ያለው እና አሁን እንደ ክልል እንደ መንግስት አሁን የክልላችን መንግስታችን አሁንም መጠየቅ የምንፈልገው ነገር የከብቶች መኖ መፍጫ ማሽን የምናገኝበትን መንገድ በምን አይነት መንገድ ማግኘት እንደምንችል ይሄን ነገር ቢያመቻችልን የክልላችን መንግስት በእውነት እሱ ነው አጽንዖት የምንጠይቀው። መኖ ራሱን የቻለ ኮስት አለው። ያ ደግሞ ሲሆን ምን ነው ላይክ አውጥተም እስገዛው ብቻ ላይክ ብሩ ብቻ ሳይሆን ጥራቱም ትልቅ ኢምፓክት አለው። ዶሮ ደግሞ እንቁላል አልቀነሰ ማለት ለመመለስ ትልቅ ስትረግል ነው ያለው። እዛ ላይ ጥራቱ ላይም ነቢል ናቸው ያለውን ነገር በስልክም እያወራን እኛም አናቆር ነገር ራሱ እየነገር ነው ያለችው። ኢቨን እኛም ራሳችን በጎን እዛው እንድንሞክር ራሱ ማለት ነው እና ያን ትልቅ ላይክ ምስጋና ነው ያለ ከነሱ ማለት ነው። አሁን ለምሳሌ የላም ከብት ስናስብ ከብቶችን ስናስብ አስበደሮቻችን ሌላ ሰላሌ እዚህ ምዕረበር ጊዜ እዛ ሄዶ ድርቆች መኖ በመኪና ጭኖ እያመጣ ይጠቀምላቸው እየተጠቀሙ ነው የሚገኙት። እሱም ደግሞ ሌላ ደግሞ ለዶሮ ነው የዶሮ ደግሞ ሌላ ልክ ቅድም እንዳልኩ ከአዲስ አበባ እና አዲስ አበባ አካባቢ እያመጡ ስለሚጠቀሙ በራቀ ቁጥር የመኖ ዋጋ ይወደዳል። ለምን ለምሳሌ፣ ከአዲስ አበባ የመጣ መኖ እዚህ ሐረር ሲደርስ የትራንስፖርት ወጪም ስላለ በጣም ይወደድባቸዋል። ለአርቢው ሕብረተሰብ ስለሚወደድባቸው፣ እኛ ደግሞ ሐረሪ ግብርና ቢሮ ዋጋ በሚቀንስ መንገድ ማሽኑን ቅድም እንዳልኩ ማሽኑን አስገብቶ ተክለው ግብአቱን አቅርበው እንቅስቃሴ ጀምሯል። እሱ ደግሞ ዋጋ ከሌሎች አንጻር የቀነሰ ለህብረተሰቡ እንዲሸጥ እያደረገ ይገኛል። በቅርቡ ለችግሩ ከፍተኛ ትኩረት በመስጠት በሐረሪ ክልል ግብርና ቢሮ ተገንብቶ ወደ ሥራ የገባው የእንስሳት መኖ ማቀነባበሪያ ፋብሪካ የመኖ አቅርቦት ችግርን ከመፍታት በዘለለ በከተማዋ ለሚገኙ የእንስሳት ልማት አልሚዎች በቅርብ እንዲያገኙም ምክንያት ሆኗል። ምንም እንኳን የማቀነባበሪያ ፋብሪካው የዶሮ መኖ አቅርቦት ላይ እየሠራ ቢገኝም በቀጣይ አቅሙን በማሳደግ የከብት መኖ ለማቀነባበርም በቅድ ይዞ በመንቀሳቀስ ላይ ይገኛል። በአሁኑ ወቅትም በቀን እስከ 150 ኩንታል የማምረት አቅም ያለው ፋብሪካው በፊት መኖን ከሌሎች አካባቢ ለማምጣት ይወጣ የነበረውን ወጪ ከማስቀረትም በላይ በእንስሳት ተዋጽኦ ምርታማነት ላይ ከፍተኛ አስተዋጽኦ እያደረገ ይገኛል። እና ይህ ነገሮች አሁን በመንግስታችን ይህ ነገሮች ቢቀረፉልን ማንኛውም ሰው በቀላሉ ወተት ማግኘቶ መጠቀም ይችላል። እኛም ደግሞ የወተቱን ገበያ የተረጋጋ ይሆናል ማለት ነው እና ወታቱ ሰው የመጠጣት ፍላጎት አለው። ግን እኛ ደግሞ ይሄ ሁሉ ነገሮች ወጪዎቹ ሲው ያወጣናቸው ወጪዎች ኦቨር ስለሆኑ ሰው በሚፈልገው አቅም ለማቅረብ አልቻለም። ምክንያቱም እኛ ያወጣነው ወጪና ሰው እንዲ እንዲሸጥለት የሚፈልገው ዋጋ ደረጃ አለ እና ያ ያ ነገሮች መንግስታችን ቢል በቀላሉ ማንኛውም ሰው ምርታችንን ተመጣጣኝ ዋጋ ማከፋፈል እንችላለን። ብለ የተገዛ ምርት አለ ታይዶ ከሰበሰበ ምግብ ያልተሰበሰበም አለ መሬት ላይ። እነዚህን ነገሮች እኔ ሰብስቤ ወደ ከብት እንዳስገባ ክልሎች ከክልሎች ጋር ተነጋግረው አስ የስልክ ኦርደር እንኳን ቢሰጡ ምንድን ነው እዚህ ነገር ላይ ያለው ምንድነው መፈተሽና ንብረቱ የእነሱን ምግብ ማሳለፍ ትንሹ ነገር፣ ይህም ቢያደርጉልኝ ክልሉ እኔ አሁን ትንሽ ረጋጋ ነበር። ከ150 ሺህ ብር በላይ ያወጣው ቀለብ ዝናብ ዝናቡ ደሞ አልቆ ማለት እየበሰበሰብን እየተበላሸ ነው የአመት ቀለባቸው እንግዲህ ግማሹ ወስጅ እየሆነብኝ ነው። በትንሽ ነገር ምንድነው ችግሩ ተብሎ ከክልል ከክልል ወይ ደግሞ ኬላ ከኬላ ኦርደር አለው፣ ሁሉም ነገር አለ አለው፣ ማኔጀር አለው፣ ምን አለው። ከነሱ ጋር ተነጋግረው መንገዱን የሚከፈትልን መንገድ ካገኘ የእነሱን ምግብ አስገብቼ እነሱን የአመት ምግባቸው ሳይበላሽ መቶ ፐርሰንት አስቀምጣለሁ ማለት ነው። ይሄን ነገር አሁን እርሊ እንዲፈቱልኝ ይፈልጋል። በቃ ይህን ትዩ ጭቃል እዛ ኬስ የምታመጣው ብዙ ከብት ነው። አንድ ቀን አንድ ሸክም ነው። ለሸክም የሚበቃቸው ከብቶች አሉ። ስለዚህ ይሄን እንደ መፍትሄ እኔ መንግስት ቶሎ ይችን ነገር ክልሉ ከክልሎች ጋር ያለውን ነገር በስልክ እንኳን ቢገናኙ የሚፈታ ነገር ነው። በመኖ አንጻር መኖ ራሱን የቻለ ቀመር አለው። ሰው እዛ ላይ ኳሊቲ ላይም ያለውን ነገር መዘንጋት ያለባቸው አይመስለኝም። እነሱ ያው ገበያ ስለሚሄድባቸው በጥሩ ሁኔታ የሚይዙት ይመስለኛል እና ከምርታማነት አንጻር ደግሞ የማኔጅመንት አንጻር እንትን ነው። ላይክ መኖ ከስር ከስር ሲወጣ የተሻለ ነው የሚሆነው እና የመኖ አቀማመጣችን ላይክ የስር ርብራብ እንጨት ላይ ቢቀመጥ የተሻለ ነው። ያ ያ ነው እና የበቆሎ የሚጠቀሙበትም ወሳኝ ስለሆነ አንዳንዴ ዝቅተኛ ዋጋ ያለውን በቆሎ ሲጠቀሙ የሚወርድበት ሲቹዌሽን አለ። ያ ደግሞ ፍረሽ ነው እያመጡ ያሉት የተሻለ ነገር ነው ለምኖ ለእንቁላል ለሚያስተዋጽኦ ያለው ማለት ነው። አሁን ለወደፊት እኛ የእንስሳ ተዋጽኦ ምርትና ምርታማነት ለመጨመር የተጨመሩ ለማድረግ የሐረሪ ክልል ግብርና ቢሮ የተለያዩ ስራዎችን እየሰራ ይገኛል። አንደኛው ይሄ በመኖ ዙሪያ ነው። በመኖ ዙሪያ መካናይዜሽን እንዳልኩ፣ መካናይዜሽን ተጀምሯል ማስፋፋት ይፈልጋል። ቢሲስፋፋ ደግሞ አርቢው ግለሰብ አይቸገርም፣ መኖ ብሎ ጀምሮ አይወጣል። የተጀመሩ ስራዎች አሉ። ይህንን ያስከተላለ ያስፈልገን። ሌላ ደግሞ የተሻሻሉ የእንስሳት መኖ ዝርያዎች ብዙ አሉ። አልፋልፋ የሚል ጋትማላ የሚባላል ፒጃምፒ የሚባል ብዙ አሉ። እዛ ላይ በደንብ ተሰርተው እየሰራ ይገኛል። የተጀመሩ ስራዎች አሉ። እሱን ማስከተል ይፈልጋል። በየቀበሌው ፖቴንሻሉ ተጠቅመው በክረምት ብቻ ሳይሆን በበጋም በመስኖም የመኖሩ ልማቶችን ላይ መስራት ይፈልጋል። እየሰራን እንገኛለን። እሱም ደግሞ ማስቀጠል ያስፈልጋል። እሱም ካስቀጠለን ደግሞ ችግሩ ይቀረፋል ማለት ነው። በዛ ነው። ሌላ ደግሞ የክልክልና ድጋፍ ነው። የክልክልና ድጋፍ አሁን ባለው ሂደት ከሄድንበት ለውጥ እናገኛለን ብዬ ልክ ለውጥ እናገኛለን እናስባለን። ቅሬታዎቹም ደግሞ ልክ ነሱ በሂደት ይቀርፋሉ ብዬ አስባለሁ። በዚህ በዚህ ላይ ስንሰራ ችግሩን እንፈታለን ብለን እናስባለን።